ኢትዮ ቴሌኮም በባሌሮቤ ከተማ የአምስተኛ ትውልድና የአራተኛ ትውልድ ኤልቲኢ አድቫንስ ኔትወርክ አገልግሎትን በይፋ አስጀምሯል። ከተማዋ በፈጣን እድገት ላይ ከሚገኙ የኢትዮጵያ ከተሞች ተርታ የምትሰለፍ ብትሆንም ይህንን እድገት የሚመጥን ፈጣን የኔትወርክና የስልክ አገልግሎት የሌላት መሆኗ እድገቷ ላይ ከፍተኛ ጫና ፈጥሮ መቆየቱን ነዋሪዎች ያነሳሉ። አሁን ላይ ግን ይህንን ችግር ሊቀርፍ የሚያስችል ዓለም የደረሰበት የአምስተኛውና አራተኛ ትውልድ የኔትወርክ አገልግሎት ተጠቃሚ ለመሆን ችሏል። ትችላለች። ነዳጅ ለመሙላት በቴሌ ብር አንድ ሰዓት እንቆማለን። ግብር ለመክፈል ኔትወርክ አይሰራም ይባላል፣ አንድ ወር እንሄዳለን። ስለዚህ ባንክ ብር ለመውጣት ስንሄድ ኔትወርክ አይሰራም ይባላል፣ ሳምንት ይቀመጣል። አሁን ደግሞ የበለጠ ፋይቭ ጂ ፍጥነቱ በዛሬ ላይ ያለ 95 በመቶ ምንም ችግር እንደሌለን በጣም ደስ ይላል፣ በጣም ደስ ብሎናል። ቀድሞ የነበረው ችግር ብዙ ነው። ለምሳሌ የኔትወርኩ መቆራረጡ በስፋት ይታይ ነበር። በቀላሉ ሰዎች ኢንተርኔት መጠቀም አይችሉም ነበር። ለምሳሌ ከኛ ስራ ጋር እንኳን በተያያዘ ሰዎች ተጠቅመው ሂሳብ ለመክፈል ሲፈልጉ የኢንተርኔት መቆራረጥ ነበረ። በቀላሉ በቴሌብር መክፈል ይቸገሩ ነበረ። ሞባይል ባንኪንግ ለመክፈል ግድ የግድ ኢንተርኔት ያስፈልጋቸዋል እና እነዚህ እነዚህ ነገሮችን ለመተግበር ኢንተርኔት ወሳኝ ነገር ነው እና አሁን ደግሞ ፋይፍ ጂ መጥቷል ብዙ ነገር ያስተካክልልና ሊቀርፍልናል ብለን እናስባለን። ከዚህም በተጨማሪ የከተማዋ ነዋሪዎች ከኢትዮ ቴሌኮም በቅርበት ማግኘት የሚፈልጉትን አገልግሎት የሚያገኙበት የሪጅን ጽሕፈት ቤት በቅርበት አለመኖሩ ሌላኛው ይገጥማቸው የነበረው ችግር ነበር። ነዋሪዎች ለሚፈልጉት አገልግሎት ብዙ ኪሎሜትሮችን አቋርጠው መሄድ ግድ ይላቸውም ነበር። ይህም ለጊዜና ጉልበት ብክነት እንዲሁም ለብዙ እንግልት ይዳርጋቸው የነበረ ሲሆን አሁን ላይ ኢትዮ ቴሌኮም የሪጅን ጽሕፈት ቤቱን በከተማዋ መክፈቱ ይህንን ችግር የሚቀርፍ ሆኖ አግኝተውታል። አገልግሎቶች ሲቋረጡ እንዲሰሩ የሚፈለጉትን አገልግሎቶች አናገኝም ነበር። ከአዳማ ነው እዚህ ተመጥቶ የሚሰራው፣ ከአዳማ 500 እና 600 ኪሎ ሜትር አካባቢ ተኬዶ ነው። ቴክኖሎጂውም እንደውም ኔትወርክም የሌለበት ቦታ አካባቢ አለ። የደቡብ ደቡብ ሪጅን እዚህ ላይ መከፈት እነዛን ነገሮች ሁሉ አካባቢዎቹ። የቴሌኮምንም አገልግሎት እንዲያገኙ ከፍተኛ እድገት የተቀላጠፈ ስራ የተመቻቸ ሁኔታ እንዲፈጥር ያደርጋል። ከዚህ አዳማ ድረስ ነበር እየተካሄደ አንዳንድ ጉዳዮችን ለመጽናት የምንገደደው። አሁን ግን እዚህ በቅርበት በመኖሩ ልክ ቤታችን እንደገባ ነው የሚሰማን እና በቀላሉ ጉዳዮቻችንን እዚህ ዲስትሪክት ላይ ሄደን ማከናወን የምንፈልጋቸውን ነገሮች ማከናወን እንችላለንና በጣም እጅግ ጠቃሚና ባሌም በትልቅ ከፍታ ላይ ያወጣ ነገር ነው ብለን እናስባለን። ዲጂታል ኢትዮጵያ 2025ን እውን ለማድረግ የስማርት ቴክኖሎጂን እያስፋፋ የሚገኘው ኢትዮ ቴሌኮም አሁን ላይ ከ82 ሚሊዮን በላይ ደንበኞችን ለማፍራት እንደቻለ የተቋሙ መረጃ ያመለክታል። ለዚህ መሰረት እየሆነ የሚገኘው ደግሞ ፈጣን እና ጥራት ያለው የአራተኛውና አምስተኛ ትውልድ ኔትወርኮችን እያስፋፋ መምጣቱ ነው። በተለይም እንደ ባህሌና ና አካባቢያ ላይ ከሚገኙ ነዋሪዎች ወደ ተቋሙ ይመጣ የነበረው የህዝብ ጥያቄ ፍላጎት እያደገ መምጣቱን ተከትሎ ለዚህ ፈጣን ምላሽ ለመስጠት መቻሉ ተጠቅሟል። ይህም ለከተማዋ ፈጣን እድገት የሚኖረ ሚና ከፍተኛ ይሆናል። ኔትወርኩን ብቻ ሳይሆን ያስፋፋ ነው። እንደገለጽኩላችሁ ደግሞ የተስፋፋውን ኔትወርክ የሚያስተዳድር ያስፋፋነውን ኔትወርክ ለማህበረሰቡ ተጠቃሚ እንዲሆን በቅርበት ሆኖ የሚያገለግል የቢሮም ጭምር ነው ያደራጀ ነው ማለት ነው። ፋይፍጂን በሚመለከት በባሌ ሮቤና በአሰላ ያስጀምር ነው ማለት ነው። ዋቆጉቱ አደባባይ ላይ አካባቢ ላይ ይኖረናል። የባሌ የትምህርት ቢሮ አካባቢ እንደዚሁም ዞን ቢሮ ማለት ነው ይኖረናል። የሙያና ቴክኒክ ደግሞ እንደዚሁም ኮሌጅ አካባቢ ይኖረናል። መዳወላቡ ላቡ ዩኒቨርሲቲም የፋይፍጂ አገልግሎት ተጠቃሚ ይሆናል ማለት ነው። ኢትዮ ቴሌኮም በሮቤና ና አካባቢ ላይ በሚገኙ 114 ከተሞች ላይ ተጨማሪ የአራተኛ ትውልድ ኤልቲኢ አድቫንስ የኔትወርክ አገልግሎት አስጀምረዋል።